ባልባለ ሀብቱ ሌሎች ምርት ስራ ማህበራትን ፕሮዳክሽኑ ላይ ገብቶ ኮመርሻላይዝ እስከመረን ድረስ ለመሄድ ነው። እኛ እንደ ወራቤ ግብርና ምርምር ማዕከል የጀመርናቸው በእርቢ ኮምፖስት ላይ በሬዘስ ከሚባል የሚጓግን ገንዝ ሰርች ኢትዮጵያ ና እና እንደዚሁ ከል ተባብረን እየሰራ ያለባቸው የእርቢ ኮምፖስት ስራዎች አሉ። እሱ ላይ አብቶ አሁን እዚህ እየተነሳ የነበረው የኮሜርሻል ችግር አለ። አርሶ አደሮች አንዳንዴ አምርተው ገበያ ያጣ አለው። አንዳንዶቹ ደግሞ ያው ዘልቀው ችግር አለ። ስለዚህ እንደዚህ ዓይነት ነገሮች እንደዚህ አርሶ አደሮች ጋ ነገሮችን ከዚህ የሚል እንትና ላይ ሌላኛው ያው ምናልባት ከአምባት መስስል መሰረት በማድረግ ብዙ ስራዎች እየሰራን እንገኛለን ሀያ ሀያ አምስት አሁን ያለበትን እና ሀያ ሀያ ስድስት ኢንቴንሲቭ ፌዝ እነዚህ ሁለቱ አመታት በጣም ልምድ የምናገኝበት በጣም የምንማማርበት ና ፓስፓርት ኢንትግሬትድ ፕላኒንግ ግን የምናሰርስበት ኮንቴክስት ስፔሲፊክ የሆነ አካሄድ ደቨሎፕ የምናደርግበት ስኬሊንግ ፌ ደግሞ እንደገና ለሁለት ዓመት ከ2027 እስከ 28 ሁለቱን ዓመት ይዞ ፕሮጀክቱ ለአራት ዓመት ነው ወይስ እንዴት ነው የምለውን አንስታችሁ ነበር። ይህም ጥሩ ጥያቄ ነው። እርዳታ ሰጪ ይኮ በአንድ ጊዜ ለአስር ዓመት አይሰጣል። ይሄ የእነሱ አካ ቃንክሬን ከሰራ ሰክሰስፉል ከሆን ኔዘርላንድ ጎቨርንመንት እና ኢትዮጵያን ዩኒየን ለሰባት ለሰባት አመት ፕሮጀክቱን ለመደገፍ ንድፈ ሀሳቧል። ኢቭን ኤቨሪቲንግ ተጽፎ ተቀምጧል። ለሰባት አመት የለን ኢፍ ዊ አር ሰክሰስፉል ምንም ነገር የለውም። ኦልሬዲ ፕሮፖዛሉ አለ ባጀት ብሬክ ላይ ሆኖ አለ ኤቨሪቲንግ ዋለ። ለሰባት አመት ቀጥሉን ሰክሰስፉል ካልሆን ነው አረት አመት ላይ ስለዚህ ጠንክሬን መስራት አለብን። የኢንተርናሽናል ፈርትላይዘር ዴቨሎፕመንት ሴንተር ናሽናል ላውንች በምናደርግበት ጊዜ ደግሞ ምናልባት አቶ መላኩና ጸጋ የነበራቸው ለአስር አመት ነው ያለው። በኢትዮጵያ ውስጥ ይሄ ትራንስፎርም ፕሮግራም ለአስር አመት መቀጠል አለበት። ፕሬዚዳንት ነው ሌላኛው ፕሮግራሙ ኦብጀክቲቭ ላይ የተቀመጠ ያለው መቶ ሺህ ሀውሶን ደርሷል እንደርሳለን። ስልሳ አምስት ሺህ ሄክታር እንደርሳለን። ይሄ ትክክል ለአራቱ ዓመት የተቀመጠ ነው ለሁሉም ክልሎች። እዚህ እንግዲህ ሴንትራል ኢትዮጵያ ምን ያክል ነው ድርሻ? ያክል የምለው ጠንክሬን መስራት እኛ ልሜት እናያረግ ይሄ ናቹራል ሪሶርስ ነው። አሁን ከዛሬ ጀምሮ ዛሬ እኮ ቀበሌ ሰለችናለ ስንት ቀበሌ ሰደት እናደረጋለን? ስንታስደር ያንን እያየን እየገመገመ ነው የምንለው ማለት ነው። ስለዚህ ነንበር ለእኛ ሊሚት አያደርግንም። ሁሉንም ሞቢላይዝ የማድረግና እቺ ሚኒመም ታርጌት ናት። ሚኒመም ታርጌቱ በላይ ከሰራን ፕሮጀክቱ ለሰባት ዓመት ና ለአስር ዓመት የመሄድ እንትኑ አለው ነው ሌላው ስለ ኦርጋኒክ ተፈጥሮ መዳበሪያ ኮመርሻላይዜሽን ደቨሎፕመንት ከወራቤ ምርምር ማዕከልም የተነሳ እናንተ የምትሰሩት በምርምሩ ላይ ነው። የማዕከላዊ ኢትዮጵያ ግብርና ምርምር ኢንስቲትዩት ከሲሩ ያሉት የምርምር ማዕከላት ለእናንተ የተቀመጠ የስራ ድርሻ አለ። አንደኛው ሶይል ኢንፑት ደቨሎፕመንት፣ ኦርጋኒክ ፈርቲላይዘር ደቨሎፕመንት አብሬ ነው የትኛው ነው ኮመርሻላይዝ ሊሆን የምችለው? ይሄ የምድምር ስራ ኢንትግሬትድ ሶይል ፈርቲሊቲ ማኔጅመንት። እዚህም ወንድሜ ጠይቋል። ኢንትግሬትድ ሶይል ፈርቲሊቲ ማኔጅመንት አዳፕቲቭ ሪሰርች አለ። ብዙ ሰዎች ኢንትግሬትድ ሶይል ፈርቲሊቲ ማኔጅመንት ላሉ፣ ግን ዊች ዋን ኢዝ ቱ ኢንትግሬት ዊዝ ዋ የምለው የትኛውን ከየትኛው ጋር ኢንትግሬት እናድርግ የምለው መለየስ ስላለበት እሱንም ከምድምር ጋር ነው የምሰራው። አዳፕቲቭ ሪሰርች አለው። ስለዚህ የመዳበሪያ አጠቃቀም ዲሲሽን ሰፖርት ቱል ለእያንዳንዱ አርሶአደር የምጠቀምበትን ኦንላይን አድቫይዘሪ የምትገኝበት ዴቨሎፕ ለማድረግ ነው። ይህም የምርምር ስራ ነው፣ ከምርምሮች ጋራ የምንሰራው ነው ማለት የኛ አፈር በሽታው ብዙ ነው። አሲዲቲ አለ፣ ሰሊኒቲ አለ፣ ወተር ሎጊንግ አለ፣ ሶይል ፈርቲሊቲ ዲፕሊሽን አለ ሁሉንም ታክል ያለ ምንም የሚያል ል- በየትኛውም አካባቢ ያለውን የሶይል ፈርቲሊቲ ፕሮብለም ታክል ያለ ሰሊኒቲ ባለበት አካባቢ ላይ አሲዲቲ ባለበት ላይ አሲዲቲ ሶይል ፈርቲሊቲ ሪስቶሬሽን ኢሮዥን ችግር ባለበት ላይ ኢሮዥን ኮንትሮል መካኒዝሞችን ቢልድ እያደረግ እንላለን። ሌላው ስለ ካፓሲቲ ቢልዲንግ ነው የተነሳው። ትክክል ነው፣ ፕሮጀክቶች ካፓሲቲ ቢልድ ማድረግ አለባቸው። ግን ካፓሲቲ ቢልዲንግ አሉ ያለው ሞተር ሳይክልና መኪና ነው እሱቻ ሮል ሞተር ባይክን እንገዛለን ብለን ነበረ። ሞተር ባይክንም አሁን ተከልክለዋል። ስለዚህ በዛ አካባቢ በሞቢሊቲ ላይ ያለው ግዢ ሁኔታ ከመንግስት ጋር ነው። እኛ የምንሰራው የመንግስትን ፖሊሲ ተቀብለን እዛ ውስጥ ነው የምንሰራው። ስለዚህ እዛ አካባቢ ላይ ያለው ቻሌንጅ አለ። ሌላው ካፓሲቲ ቢልዲንግ ሂውማን ሪሶርስ፣ ሰዎችን እናስተምራለን። እንደ ፕሮግራም ትራንስፎርም አራት ፒኤችዲ እና ስምንት ኤምኤስሲን ያስቀምል ለሀገር አቀፍ ደረጃ ተጠቅሰው ማለት ነው። አራት ፒ ኤች ዲ እና ስምንት ማስሬት ተማሪዎችን ያስተምራል። ይሄንን እንግዲህ እኛ አይደለም የምንመርጠው፣ እኛ አይደለም አፕሮፕሪየት የምናረገው። እድሉን ለግብርና ሚኒስቴር፣ ለግብርና ምርምር ኢንስቲትዩት፣ ለሌሎቹን የምርምር ማዕከላት የሚሰጥ ይሆናል ማለት ነው። ዊ ዶንት ሀፍ ኤኒ ነው እነሱ ኖሚኔት አድርጎ ሰሌክት አድርጎ ሲያመጡልን ተማሪዎቹን ሰፖርት ማድረግ ማለት ነው። ሁማን ካፓሲቲ ቢልዲንግ ል በትራንስፎርም ውስጥ አሁንም አንድ ላይ አድርጌ መሄድ ያለብን ኢንትግሬትድ ሶይል ፈርቲሊቲ፣ እዚህ ወንድማችን እኛ ያነሳው ማለት ነው። የትኛውን ሶይል ፈርቲሊቲ ከየትኛው ጋራ ኢንቴግሬት እናደርጋለን የምለው ኮንትክስት ስፔሲፊክ የሚሆነው ውሄ ነው። የግድ ፋርም ያርድ ማንየር ተጠቀመንለው ወይ ደግሞ የግድ ክሮፕ ሬዚዲው ተጠቀመንለው ወይ ደግሞ የግድ ግሪን ማኒውል ተጠቀማ እንለው ግን፣ ካለው ኮንቴክስት ከራሱ ጋር አመሳክሮ እኛ ጋይድ አድርጌ ነው ለሱ የሚመቸውን ኢንትግሬትድ ሶይል ፋሲሊቲ መኖር አለበት የምል እነት አለ።